ሰላም ያር ግሎባል ና የጥሩክ ተከታታዮቻችን፣ በዛሬው ጥንቅራችን የምሽቱን ታላቅ ጨዋታ አርሴናል ከሪያል ማድሪድ የሚያደርጉትን የሻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታን እንቃኛለን። የአውሮፓ ሻምፒየንስ ሊግ የውድድሮቹ ሁሉ ምርጥ መድረክም ከቀልብ ገዢ ተጠባቂ ድራማዎቹ ጋር ዛሬ በመላው ዓለም እግር ኳስ አፍጋሪያን ሁሉ በጉጉት ይጠበቃል። የአስራ አምስት ጊዜ ሻምፒዮኑና ከአስራ አምስት ዓመት በኋላ ግማኝ ፍጻሜ ለመግባት የሚፋለመው አርሴናል በዚህ ልክ የተባለለትም ይሁን የተነበየለትም ጨዋታ ያለ አይመስልም። የሪያል ማድሪድ ተጫዋቾች ምናልባትም እያንዳንዳቸው በሚል ደረጃ ጨዋታውን ስለማሸነፍ ከዛቻ ጋር ጭምር እየተናገሩለት ነው። እንደ ማርሴሎ አይነትና ሌሎችም የቀድሞዎቹ ክዋክብቶችም ቢሆኑ ዝምታን ያልመረጡበት የፍጻሜ ያህል ለሚጠበቅ የሩብ ፍጻሜ ጨዋታ ሪያል ማድሪድ ከአርሴናል ምሽት አራት ሰዓት ከሰባት ቀናት በፊት በኤምሬትስ በተደረገ የመጀመሪያ ጨዋታ በሶስት ድንቅ ግቦች ከተጠናቀቀበት ጀምሮ ውጤቱን ለመቀልበስ የመልሱ ጨዋታ የናፈቃቸው ሎስ ፕላንኮቹ ይኸው የድግሱ ቀን ላይ ደርሰዋል። እንግሊዛዊ አማካኝ ጆዲ ቤሊንጋምም ምሽቱ የሪያል ማድሪድ ነው ሲል ከቬኒሲየስ ጁኒየር እስከ ኪሊያን ምባፔ፣ አንቶኒ ሩድገርም ውጤቱን መቀልበስ ለማድሪድ ከባድ እንዳልሆነ ተናግረዋል። የአውሮፓ ሻምፒየንስ ሊግ ዋንጫን በማንሳትም በርካታ ጨዋታ በማድረግም ቀዳሚው ሰው ካርሎ አንቸሎቲ ውጤቱን የምንቀለብስበት ሁሉም ነገር አለን ሲሉ ተደምጠዋል። ሪያል ማድሪድ በአውሮፓ ሻምፒየንስ ሊግ መቶ 11 ቡድኖችን አሸንፏል። ያላሸነፈውም ግብ ያላስቆጠረበትም ክለብ ግን የዛሬው ተጋጣሚው አርሴናል ነው። የቀድሞው የመድፈኞቹ አጥቂ ቴሪ ዳንኤል ሄነሪ ከተጠባቂው ጨዋታ በፊት በሰጠው ሀሳብ አውሮፓ ላይ ሁሉም ክለቦች ማድሪድን ይፈራሉ፣ ማድሪድ ግን አርሴናልን ይፈራል ብሏል። ስፔናዊው የአርሴናል ግብ ጠባቂ ዴቪድ ራያ እዚህ የተገኘነው የራሳችንን ታሪክ ለመጻፍ ነው ብሏል። ሚካኤል አርቴታ ደግሞ ሜዳ ላይ እንገናኝ የሚል ሀሳቡን አጋርቷል። ማድሪድ ግማይ ፍጻሜ ለመግባት አራት ግቦችን ማስቆጠር ይጠበቅበታል። ጠንካራ የተከላካይ ክፍል የገነባው አርሴናል ደግሞ ከሁለት በላይ ግቦች ከተቆጠሩበት አራት መቶ ዘጠና ሰባት ቀናት ተሰልፈዋል። የአርሴናል የመከላከል ጥንካሬ እንዳለ ሆኖ ማድሪድ በመጀመሪያው ጨዋታ ሶስትና ከዚያ በላይ ግቦች ተቆጥረውበት ውጤቱን ከቀለበሰ አርባ ዓመታት መቆጠሩ በምሽቱ መራግብር የተለየ ተአምር እንደሚያስፈልገው ማሳያ ነው። ሳንቲያጎ በርናባው ለመድፈኞቹ ሲኦል ለማድረግ የተዘጋጁት ሎስ ፕላንኮቹ ከ18 ዓመት በታች የሆነና እድሜያቸው የገፉ ደጋፊዎች እንዳይገቡ በማድረግ በጩኸት ከቡድናቸው ጎን ለመሆን ዝግጅታቸውን ስለማጠናቀቃቸው ተዘግቧል። በሌላ በኩል ግዙፉን ሳንቲያጎ በርናባውን ጨዋታው ከመደረጉ ሰዓት በፊት ጣሪያውን በመዝጋት

ድምፁ እንዳይወጣ የሚደረግ ሲሆን የክለቡ ፕሬዝዳንት ፍሎረንቲኖ ፔሬዝም ተጫዋቾቻቸው ውጤቱን ከቀለበሱ ልዩ ስጦታ እንዳዘጋጁላቸውም ተናግሯል። በምሽቱ ጨዋታ በኩል በማድሪድ በኩል ኤድዋርዶ ካማቪንጋ በቅጣት አይሰለፍም። በአርሴናል በኩል መጠነኛ ጉዳት የገጠመው ቶማስ ፓርቴ ከስብስቡ ጋር ወደ ስፔን ተጉዟል። ሪያል ማድሪድ የባለፈው ዓመት ድሉን ለመድገም፣ አርሴናል ከ16 ዓመት በኋላ ግማሽ ፍጻሜውን ለመግባት የሚያደርጉ ጨዋታም ምሽት ይጀምራሉ። ዛሬ ምሽት አራት ሰዓት ላይ በሳንቲያጎ ቤርናባው ሎስ ብላንኮቹ ከመድፈኞቹ የሚጠበቀው የከባድ ሚዛን የመልስ ፍልሚያ ታሪክ ይቀጥላል ወይስ አዲስ ታሪክ ይጽፋል?